ደግሞ ምናለች ጓደኛዬን እስኪ ለሴት ልጅ ከአፏ የሚወጣው ለከት የለም ጎመን በልቻ አራሻለሁ አለቻቲኝ። አንቺ ከዛ መልሳ ምን ደግሞ ትላል? አሬ በነካው እንጨት አለካሽም ትላል። እንግዲህ የተመልከቷት የምታወራው ሁሉ ተደበላ አልቁባታል ቃላቶች እኔ ቱቱን ጎመን በልቻ አራት አለው አልኩኝ። ከአፏ የሚወጣው ቃል ሲያስጠላለች እና እዛው በዛው እኔ የምትለኛሽ አሬን በነካውት እንጨት አለካሽም የአንቺ አሬ ይለያል። እንደ አንቺ አረብ ላይ ስታውጩኛ ጋር ማር ምን ይመስልሻል? እኛ ጋር ሲደርስ ማር ነው የእኔ ቤታ ደግሞ አር ስል እናንተ ጋር ሲደርስ ደግሞ አር ሆኖ ነው የሚሰማቸው ለአንቺ አር ችግር የለውም እኔ ቤታ አር ስለ ያሳብድሻል ከአንቺ በላይ አራም አለ እንዴ ደግሞ እንዴ ብዙ የምትበይው አንቺ የምታሪው አንቺ ሽንት ቤት የምታስቆፍሪ በየደቂቃው አንቺ ወይቄቶች ከተደፈነ ንገርኝ ይህጭ ቃል ሹጪ ካካ እያልኩ ላውራ ከዛ ጨዋታ ይኛለሽ ካካ ካካ አሁን ጨዋ በኝ እስኪ ጨዋ በኝ። አሁን ጨዋ በል ጨዋ በሉኝ ጋይዝ። ካካ ካካሽ ካካሽን ከዚህ ጨዋ ተባለ። ምንድን ነው አሁን አይነ ምድር ልበለው? እሺ፣ አይነ ምድርሽን ቆይ ላስተካክለው። አንቺም እኮ አር ብለሻል፣ እኔም አር ብያለሁ። ምንም ልዩነት የለንም። ግን ማነው ብዙ ካካ የሚለው? አንቺ ነሽ። አንቺ ነሽ ብዙ ካካ የምትዩ። ለምን ብዙ ትበያለሽ? ቁርስ፣ ምሳ፣ እራት እንጀራ ነው የምትበይው። እንጀራ ደሞ አስቡትኝ የገደል የገደል ማሚቱ ሰው ሰውን ር ስታርጌ ትቻት ትቆሰቁሳለች ትቆሰቁሳለች። ስትረገጥ ደግሞ ታለቅሳለች። ታመሻል። ዛሬ ገንዘብ ስለምትወጂ ታመሽ ራሱ በቂጥሽ ማስቲሽ ተገጥሞ እየተንፏቀቅሽ መተሽ ትሰሪያለሽ። ማይበረክትልሽ እኮ ለዚህ ነው ገንዘብሽ። ሆዳ ሆዳ አደር ሆዳ አምላኪ ሆደ ሰፊ ሆደ ቦርጫ ሆደ እንጥልጥል። እኔ አምላኬ ዛሬ የሳምንቱን ነው ማወጣለሽ የነካሽኝን እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምት ብላችሁ ልቀቁትኝ። ምክንያቱም ሳምንት ሙሉ አፋን ስትከፍት የነበረው የመልስ ምት እያላችሁ ልቀቁት። ሆደ ጨገር፣ ሆደ ፊንገር እንዴ እንዳለ የምትለው ለእሷ ሲሆን ደግሞ ምን አለች? አረረረረረ አረ እኛ አማራ ሴቶች አለች። አቤት አምላኩ ያባቴ። የዛሬ ስንት ወር ጎንደሬ ስትል ነበር። አሁን ደግሞ እኛ ማራ ሴቶች፣ የአማራ ሴት ስርዓት አላት የአማራ ሴት ካበላሏ ራሱ ስርዓት አላት። እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደግኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ፣ ሁሉም ብሄር ብሄረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልቅ ሆነ ብለሽ እንያዘው ይሸፈን ይሸፈን። እሺ አንቺ አማራዋ፣ የትኛው አማራ ሴት ናት ይህን የሚያህል ፈረሰኛ? ባሏ ሳይበላ ባሏ ሳይበላ የፈረሰኛው ፀጉር ሁሉ ሳይቀር ጋጣ አድርገሽ የምትበይ የትኛው አማራ ናት የትኛው አማራ ሴት ናት? የአማራ ሴትማ ንገርሽ፣ አማራ ክልል ያሉት የአማራ ሴትማ አበል። እኔ እንኳን እኔ ቤታ እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን፣ ስርዓት አለኝ፣ አልበላም እኔ ገብርኤል። ሰው ቤት እንኳን ስሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው፣ ሰው ቤት እንኳን ስሄድ። ስርዓት እንደዚህ ነው። አንቺ የትኛው የአማራ ሴት ናት ይሄን የሚያል አጥንት አውጥታ ላይብ ላይ የምትግጠው? የትኛው የአማራ ሴት ናት እስኪ እንደ ወገን ፍረዱ የትኛው አማራ ሴት ናት ጎንደር ውስጥ ብትሄዱ ጎጃም ሸዋ ወሎ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት እንደዚህ ሆና የትኛው አማራ ሴት ናት ወጥ እስከ እንደ ጓንት ይመስል እስከ እጅሽ ተለቅልቀሽ አጥንት እንዲህ እምትገጩ ኖ የአማራ ሴት ከርሳም አይደለችም መጀመሪያ ባሏ ይመጣል ባልሽ አለ እናውቃለን ተጣላው ምናምን ሲንግል ማማ አይደለሽም ባልሼት ጋራዥ ት እንደሚሰራ ሁሉን ነገር እኔ ገብርኤልን ከጠኔ ከአንቺ ነው ባልሽን ማለካው ልጅሽን ማለካው ጠኔ ከአንቺ ጋር ባለጊ አንቺ ነሽ እንጂ እነሱ ምንነኩኝ። ባልሽት ጋራዥ ሄት እንደሚሰራ ሁሉን ከሀስከፈ ነግርሻል። ከሀስከፈ ማርያም ትድፋኝን። ሁሉን ሰው አትጣሉ፣ ዝርዝር አድርጎ ነው የሚያመጣላችሁ መረጃ። ግን ባል ያለው ሰው አብሮ ይበላል፣ አብሮ አቅርቦ ይበላል። እሷ ስርዓት ስለምትለው ይሄን መጨረሻ እነግራቸዋለሁ። ለምን እንደዚህ እንደምናገር ሰውን ስለምትሳደብ፣ በአበላል ትሳደባለች፣ በሰውነት ትሳደባለች፣ በፊታቸው ትሳደባለች፣ በኑሯቸው ትሳደባለች። ትልቅ ነገር ሆኖ አይደለም ሴት ልጅ አጥንት እንዴ? ኛ እኮ ብዙ ሰው እናቶች እኮ አሉ ከባሏቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ እኮ የሚበሉ አሉ። ገባችሁ? እኔ እነዚህን አልናገርም። አይበቃም? ኧረ በቃ የለም። አይበቃም? ጋይስ ሳምንት ሙሉ የተናገረችንን ነው አንድ አጠራቅም የሚሄደውን አይኖ ስመታ ያንገበግባል። ደጋፊዎቹ አይኖ አውቃለሁ። ትንሽ እንደሱ ቀጥል ነው የሚያደርገው። ጨብጥ ሁሉ ያስይዛል። ኔ አነጋገር ጨብጥ ነው የሚያስይዘው። ያንዘረዝራል እያዋዛው እያሳሳቁ ፈታ እያደረግኩ ነው። ጠቅም ማደርግግ ጠቅም ማደርግግ ጠቅም ስለዛ እሷ ለምትናገረው ነው አማራ ሴት ልንገርሽ። ለሌላ ጊዜ አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው። መጀመሪያ የአማራ ሴት ስርዓት አላት፣ አበላሏ ላይ ራሱ ድምፅ አታወጣም። ፊቷ ከዚህ እስከዚህ እንደ ጻ ልጅ ምሳ ዕቃ እንደዚህ እንደ ሰባት ዓመት ጻ ልጅ ምሳ ዕቃ እንዲተለቅልቃ አትበላም። አግባብ አለው በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት አበላሏ ራሱ ስለዚህ ስርዓትን ካበላልሽ ተማሪ ስለ ነገሩ በአስራ አራት ዓመቴ ነው ምንድን ነው ከቤት የወጣሁት? ታልሽ ጅራሬ የመታሽው በአስራ አራት ዓመትሽ ነው። ወጠምሻ ወደል በአስራ አራት ዓመትሽ ነው ከቤት የወጣሽው? እንዴት አበላልትም። እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳቸው የዛሬ ዓመት የዛሬ ሁለት ዓመት። አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምፅ ሳ ጆሬን ነው ልሳኔ ነው የሚለኝ። ድሮ የነገርኳችሁ የድሮ ተከታታዮች ታቁኛላችሁ። ድምፅ እንኳን ሳወጣ ምግብ ስበላ ጆሬን ነው የሚዘጋኝ። ታምቡሬን ላይቭ ሌወተች ሴት ሆነሽ በዛን ያህል መጠን እየሰገሰቅሽ ቂጥሽ እስኪደፈን እየበላሽ፣ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲ ለጫን አታዝረከርክም። ከስርዓት ነው ምነግርሽ። ስለዚ አንቺ እኔ ስርዓት አታስተምሪ። ስርዓት ለእኔ ማስተማር ያላቸው የአማራ ሴቶች ስርዓት ለእኔ ማስተማር ያለባቸው በስነስርዓት በአግባቡ የሚበሉ ሰውን ጀጅ የማያደርጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቅሱ የአማራ ሴቶች እኔም ቢተችን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቅ። አረቄ ጠጥተሽ ለሀጭሽን እንዲህ እያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለ። ሞቼ ዛሬ ቤቴ ሬሳ ሊያወጣ የሚመጣ ሰው ቢኖር ብዬ ማስብ ሲሆነኝ ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ ብሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይን ችግም ቤቷን እንዴት ነው ብሎ እንደው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴን ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማ ማቀርቶ እማምላክ እንኳን ልግማ ማቀርቶ ማለት። እሷ ግን ምናምን፣ ቆይ አንዴ፣ አይ ቲንክ ላይቱ ነው መሰለኝ። እዚሁ ላይቱን አስተካክላለሁ። ይሄ በጣም እንትን አለኝ ከላይ ቴክስት ስትፅፉ እየታየኝ ስለሆነ፣ ጋይስ፣ አነጻኝ፣ አነጻኝ፣ ላይት ስለማድረግ ነው። ኤኒዌይስ ስለዛ ተናገሪ እኔም የተያት በቃ ጋይዝ አሁን እናንተ እውነተኛ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካ እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላቅም። ሳምንት ያልፈኛል፣ ሰባት ቀን ያልፈኛል። አረ እሷ ግን ዩቲዩብ አዘጋለሁ ምን እያለ ስታናፋ፣ መልስ መመለስ የለብኝ ዝም ብለሽ ተቀመጪ፣ በጭራሽ አይሆንም። ለነካችሁ መልሱለት፣ አቅማችሁን አሳዩትኝ። ዝም አልልም። ሳትነካኝን ያለካትም ቀ እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠን። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ትሰብስብ፣ እንደፈለገይቱን። እኔም የራሴ መንገድ አለኝ የራሴ ተስጧለኝ ውሄድ አለሁ ግን በአሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው ምላችሁ። አምሶ ይህን ስላችሁ አልተዋትም። ሊሰለቻችሁ ይችላል። ጨዋታ ምናምን እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣት አለሁ። ማንንም ሰው አላስገባም፣ ማንም ቤት አልከሰከስም። ረግጣት አለሁ ልኳን አስገባታል እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዲ ነው ነው በኩርኩም እበሳሻለሁ ካለካችን ግን ው ማምላክን እኔን ስም አንድ አትጥራ እግዚአብሔር ምስክሬ ነው አለካት አለካትም እኔ ይኸው እግዚአብሔር ምስክሬ ሞዶ አባቴን ያሳጣኝ ስሜን አትጥራ አሽሙር አታውራ አንድ ኧረ ገኔ አያስፈልግም የእኔ ፍቅር ትናንትና እኮ ሞልተሽልኛል ቴንኪው ሶ ማች በጣም ነው የማመሰግነው አያስፈልግም የእኔ እናት ስሜን አታንሳ። የምታውቋት የምትግባባት ሰዎች ስሟን አታንሽ ይበሏት። እኔ ስሟን አላነሳውም ጸጥ ብዬ ታውቃላችሁ ታቃላችሁ። እኔ በእሷ ብቻ መፈምስ ወይ በእሷ ብቻ ማወራ ወሬ ያጣው ሰው አይደለሁም። በደንብ አድርጌ ማንም ሰው ቢመጣ እብድ ቢመጣ ከብዱ ጋር አግባባለሁ። ወንዶች ይመጡ ከወንዶች ጋር ሴ በደንብ ፈታ ላለሁ እስቃለሁ፣ እጫወታለሁ። የራሴ አቅም እንዳለኝ ታለንት እንዳለኝ ታውቃላችሁ። ሰው አስቃለሁ፣ እኔም ስቃለሁ፣ እጫወታለሁ። ትደበሩብኛላችሁ፣ ትደበርባቸዋለሁ። ሶሻል ሚዲያን እፈታ ብለን እንሄዳለን ካላቆመች ግን አላቆምም ነው ጋይስ፣ ምላችሁ ካላቆመች እኔም አላቆምም። አለቀ። እኩል የሶሻል ሚዲያ የተሰጠን አለቀ። ዩቲዩቧ ደግሞ ስለተመታባት ክፍያ አይከፈለኝም። በደንብ ይከፈላታል። ውሸታም ናት። የማህበረሰብ ማንም ሰው ባይከፈለው አፏን አንጋጣ ዛ አትቀመጥም። ከበረሮ ጋር እየዞረች አዎ ግን እንደ ድሮ አይከፈላትም። ተመቶባታል። ወደ ቲክቶክ መተሻል ቲክቶክ ላይ ደግሞ መተሽ ሰውን እንድትንቂ አይፈቀድልሽም። አንቺም ዩቱብ ላይ ያዘጋለ እንዳልሽ ልሳንሽ የቲክቶክ አካውንት እንደምዘጋው ልንገርሽ። አይኖ የቲክቶክ ገንዘብ ይጥማል። ወዲያ ወዲያ ወዲያ ወዲያ ወዲያ ስለሚወጣ ነው። ታመሽ ሁሉ ነው እየተንፏቀቅሽ መተሽን የምትይው። የዩቱብ ቦር አንዴ ስለሆነ ነፍሰሽ ወጣ ነው የሚመጣልሽ። የቲክቶክ ወዲያ ወዲያ ወዲያው ቢያንስ ስጭ እስኪ። ስቁንቁን ካንጋሮ እጅሽ እንደ ካንጋሮ እንዲህ ከሚያጥር አውጥተሽ ስጪ። ማርያምን ለሰው ስሰጡ በሰማይ ነው የሚያበዛላችሁ ማምላክ። እኔ እንደዛ ነው የማስቡ። አሁን ሰዎች ምናምን ያስቁኛል። ቤታ ጌምን ሌሎች እኮ ተጫውቶ ምንም አይሰጡም። ለምንድን ነው አንቺ የምትሰጪው? ለምንድን ነው ቆጥቤ? አይነው ለእኔ ከማሰብ ነው። እኔ ስጡ ያላችሁን እግዚአብሔር ልክ ከዛ አብዝቶ ይሰጣችኋል፣ ከዛ አብዝቶ ይሰጣችኋል እንጂ ለመወደድ ለመታወቅ አይደለም። ለምን ጥሩ ሰርቼ እኮ ሰድባችሁኛል። አበሻ ቲክቶክ ላይ ጥሩ ብትሰራ ይሰድብሃል። እንኳን እኔን አይደለም ስንት የረዱትን ስንት በስቃይ ረዱትን ሁሉ እየተቀጠቀጡ ነው። ስለዛ ገንዘቤን እያወጣው መሰደቤን ለማይቀረው ለምንድን ነው ለመወደድ ብዬ የምሰጠው? እማምላክን አይደለም። ግን እኔ ዛሬ ሰጥቻችሁ በነገ በደንብ እጥፋ አገኘዋለሁ። ደግሞም እዚህ ቲክቶክ ላይ ነው ሰውን የሚሰጠኝ። ሰው የሰጠኝን ደግሞ ላሌለው አካፍላለሁ። በቃ ተካፍለን እኔ ምንድን ይህን ያህል እንደዚህ ስቁንቁን ጅብ የምትሆኑት ለምንድን ነው ማምላክን? ለምንድን ነው እንደዚህ እንዲህ በቃ ጋብሮን በቃ እንደዚህ እጃችሁ እንዴ በቃ ለኔ የተሰጠኝ አይደል? ባይሰጡኝም እሰጣቸዋለሁ ነገ እንዲሰጡኝ አለም። ደግሞ የምሰጣቸው ሰዎች በብዛት የሚሰጡ ሰዎች አደሉ። በቃ እሰጣለሁ አለቀ። ምንም ይህን ያክል የሚያንገበግብ ነገር የለውም። የሆነ ቤት ትናንትና ስለሰማው ነው በጣም ሳኩትኝ። ላይክ ጊፍት እኮ የምትሰጠው አምላክ ጊፍት የምትሰጠው እኮ ለምድር ለመወደድ ነው። እንዴ ጊፍት ሳልሰጥ በፊት እኮ ነው ጠላቶች። እንኳን በገንዘቤ ልሰደብ አልሰጥም። ግፍት ብሰጥም ባልሰጥም መሳደባችሁን አታቁሙ።